ኤፍራታ በያፌት ቁጥጥር ስር ገብታለች። እጅግ በጣም ያሳዝናል። ያፌት እንግዲህ ናታንን ለመበቀል ናታንን የሱ የሆነ ነገር በሙሉ ካልወሰድኩ አረካም፣ የሱ የወደደው እሱ የሚወደውም የሚወደድለትም ነገር አልተውለትም ብሎ እልክ ተያይዞ የሚንቀሳቀሰው ያፌትን አሁን ኤፍራታን ሊወስዳት ወጥመዱ ውስጥ አስገብተዋታል። እኔ በጣም ገርሞኛል ማለት ነው። ምክንያቱም እስዋ አለ መናገሯ ቤት ሄዳ ለናታን አለ መናገሯ ቢያንስ ተነጋግረው አንድ መፍትሄ ያመጡ ነበር። እሷ ግን በድብቅ ወይም ደግሞ ናታንን ፊትን በመንሳት ያፌትን ልታገባው ነው ማለት ነው። እንግዲህ መጨረሻው አብረ ምና ይሆናል። አሰላሙ አሌኩም ለበረካቱ። ወደ ተናፋቂ የሆናችሁ የሽ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ላይ ያላችሁበት ያላችሁ ነገር አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። እንላችሁ ነው። አይሻ ነኝ። እንግዲህ ዛሬ ሀረግ ድራማ በተመለከተ ያፌት እንግዲህ ናታንን ያው ሊበቀረው ሁሌም እንደሚፈልግ የታወቀ ነው። ነገር ግን አሁን እሱን ሊበቀለው የሚችለው በሌላ መንገድ ሳይሆን እሱ የምትወደውንም የሚወዳትንም በመውሰድ ነው ማለት ነው። እሱማ ኤፍራታን እንግዲህ ኤፍራታን ቪዲዮ ስታይ የእሱ ክፋት እያወቀች ያፌት ብዙ አይነት ነገሮች እንደሚሰራ እያወቀች እኔ አምናው ስታለቅስ እንኳን በጣም አናዳኛለች ማለት ነው ምክንያቱም እሱ አይገድልም አያልገደለም ይሄ ያደረግከው ሆን ብለህ ነው ብላ መጋፈጥ ትታ፣ መከራከር ትታ እሷ የራሷን ገና ስለሱ በጀርባ እያጠናች ስለሱ የሚያደርጋቸው ነገሮች ምናምን እንግዲህ ትልቅ ሰው ሌላ ሽማግሌ ሰው መስላ የሰለለችው ነው እራሷ ኤፍራታ ማለት ነው። ስለዚህ እዚህ ግን እሷ ልታገባው መስማማቷ ግን እኔ ምንም እንትን ጤነኝነት ወይ ደግሞ ትክክል አይመስለኝም፣ ማለት ነው ያው ድራማው ማርዘሙ ፈልገውት ይሆናል እንጂ እዚህ ጋር ያለው ነገር አሁንም ሌላ ወጥመዱ ዘርግተዋል። ባለፈ በያዘህ ሰዓት እንዲህ እንዲህ አድርገውም ሊሆን ይችላል። የእሱም ሆን ብሎ ድራማ ሊሆን ይችላል። እንዲህ አድርገዋል፣ እንዲህ ብሎኛል ብላ ነግራው የመጣውን ቢመጣ እውነታውን ቢጋፈጡ ይሻላል። እሷ ታዲያ አሁን በድብቅ እንግዲህ ናታንን ፊት ትነሳዋለች። አሊህ አላውራህ አልፈልግም ትለዋለች። ከዛ ደግሞ ሳትፈልግም ሄዳ ያፌትን ታገባለች ማለት ነው። ይ አያምርም። ያው እንግዲህ አላቅም። የድራማው እንትን ከሆነ አንዱ እንግዲህ አድማቂ ፓርቱ ሆኖ አግኝተውት ሊሆን ይችላል ማለት ነው። ሌላው ጽዮን እንግዲህ በጣም ተናግሬ፣ ከዚያ በፊት የነበረው ሁሉም የምታውቀው ነው። ነገር ግን አሁን ያው እንደ አዲስ ስትሰራው ግን ተናዳበታለች ተናዳባታለች። በሷ የውላ ዋጋ ከፍሎልሽ የውላ አድርጎልሽ ለአንቺ ብሎ የውላ ነገር እንዴት ይጠፋብናል ብላ በጣም ተናዳባታለች ማለት ነው። አጋጣሚዎቹ መገጣጠማቸው ትንሽ ይደብራል። ግን እንትንም ጥርጣሬ አደረባት ማለት ነው። ያኔ ትክክለኛ ልጅ መሆኗን አውቃ ነው ወይ የሚል ማለት ነው። አሁን እንግዲህ ኤፍራታን እንደዚህ ዝም ስትል ማንንም አላወራም ማንንም አላገኝም፣ ስትል ገነት ተቀይመሽኝ መሸኝ ነው ወይ እንዲህ ያልሺው ዝም ያልሺው የዘጋሽኝ እና እንዲህ ነው፣ በዚህ እዚህ ምክንያት ነው ብላ እናትነቷ እራሱ በዚሁ የምትነግራት ይመስለኛል ማለት ነው። ያው እንግዲህ ምንድን ነው የሚባለው፣ የበሰበሰ ዝነብ አይፈራም እና ያው አንድ ላይ ሁለቱ ሁሉም ታካከሳቸዋለሁ የሆነ ነገሮቹ እንዴት ነው በናታንትናደድለች በናፋትናደድ እና የእንትናን ላግባሽ ማለቱ እሺ ምትል የምትወስን ይመስለኛል፣ ነገሮቹ ሲደራረቡ ማለት ነው። ችግር ችግር ይወልዳል እንደሚባለው ማለት ነው። እና በአጠቃላይ እንግዲህ እናንተስ እንዲህ ታያችሁት። የዚህ ድራማ ድጋሚ የፋታ ያፌት እጅ ውስጥ መግባቷ እጅግ በጣም ነው የሚያስጠላው ማለት ነው። እንግዲህ ያፌት ግን ወይ ድራማ አንኳር ስለሆነ የሚያደርጋቸው ነገሮች በሙሉ መስመር ያጡ ቅጥ ያጡ ቢሆኑም የሆነ ግን ውበት አላቸው ማለት ነው። ጉራው ያለው ነገሩ አድርጋለሁ ያለው ነገር ያደርጋል። እንግዲህ ምንድን ነው የሚባለው ሀብት ያለው በሰማይ መንገድ አለው እንደዛ ነው እንግዲህ እሱ በሀብት ሆኖ የሚመካው በብርም ደግሞ በገንዘብ የፈለግኩት ማድረግ እችላለሁ ብሎ ነው የሚያስበው ማለት ነው። በእርግጥ እንደዛው ነው እያደረገ ያለው፣ ግን እነ ናታን ግን ሁሉም ነገር ና ኤፍራታ በግልጽ መነጋገር ነበረባቸው። ሌላው የቤተሰብ ጓደኛ ናት። የቤተሰብ ጓደኛ እንግዲህ ፖሊስ ከእንደመሆኖ ነገሮችን ያጠራች ነበረ። ስጠይቃትም አይመለከተሽ ምናገባሽ ብላ አልነገረቻትም። እንግዲህ ይሄ ነገር እኔ በራሷ መንገድ አጥንታ ብትደርስበትና ከዚህ የምትገባበት ወጥመድ ብታወጣ ታሪፍ ይመስለኛል። እርሷ ራሷ ቀርባው ከሆነ ነው እንጂ ያው በቀላሉ እሺ አይላትም። ያፌትም ማለት ነው የሚፈልገው ኤፍራታን ከሆነ ሌላ ሰውን አይሰማም። ለማንኛውም ማንኛውም ድራማው እንዲህ እንዲህ እያለ በዚህ መልኩ እየሄደ ነው። እንግዲህ መጨረሻው ኤፍራታ እሺ ብላው ታገባው ይሆን ወይስ አልፈልግም ትለው ይሆን? እምና ይሆናል። ሰላማት ይብዛለኝ። ቻናሌን ሰብስክራይብ ያደረጋችሁ ተቀላቀሉ። ሰላም አለይኩም ወራህመቱላሂ ወበረካቱ